ሊያዩት አልቻሉም። ቦታ ሊመቻችላቸው አልቻለም። ያላቸው አማራጭ ወደ ቤቱ ሲገባ ይዘው ለመሄድ ይመስለኛል። እንግዲህ እኔ እሱን ፈጣሪ ወቀው ምን ለማድረግ ይዘውት ለመጥፋት ይሆን? እሱን ለመጉዳት ይሆን የመጡት? እኔ የሆነ ነገር ስሰማ ታውቃላችሁ ጭንቅ ነው የሚለኝ። በቃ የሆነ በስማ ምንም አልሆነም ግን የሆነ እንትን ስ ከሰማች ጫፏን እንትን ስትይ በጣም የሆነ ውስጥ ግብግብ የሚያደርጉ ነገሮች አሉ። አንደኛ ነገር እነሱ በጣም ብዙ ጠላት አለባቸው። አምሽቶም ሆነ ብቻውን መሄድ አይችልም። ያው አንዳንድ ጊዜ ደግሞ እንትን ሲልሽ በቃ እኔ ፈጣሪ እንደውም እንትን ብሎታል፣ እግዚአብሔር አውጥቶታል። በመኪና እንትን ብለው ይዘውት ሂደው ቢሆን ምን ምን ምን ውስጥ እንደሚገባ አላውቅም። የሰይጣን ጆሮ ይደፈ አበበ የተባለው ሰውዬ አሁንም ከነሱ ርቆ ራሱ አቤልን ለመያዝ በፍጹም አርፎ ሊቀመጥ አልቻለም። ጭራሽ የቤቱ በር ላይ ድረስ መጥተው ለመውሰድ ምን አይነት ድፍረት ነው? እናንተ ሰው ይሄን ያክል ወንጀልን ይሄን ያክል ተደፋፍረዋል። እኔ ለምንድን ነው የማይታሰረው ይሄ ማቲያስ የሚባለው? የፈለገው ጓደኛው ይሁን የፈለገው እንትኑ ይሁን እስከሚገላቸው ነው እንዴ የሚጠብቁት? ባለፈው ልውልን ሊያግቱት ብለው ራሱም ተናግሯል። ፈጣሪ ነው ያወጣኝ እያለ ይሰምታችኋል። በቪዲዮ መሀል አስገብቶላችሁ ነበር። አልተሳካላቸውም እንጂ እኔን እንትን ለማለት እቅድ አቅደው መጥተው እንትን ሊሉኝ ነበረ፣ ግን እግዚአብሔር አተረፈኝ፣ እናንተም ጸሎት ብሎ ልዑል ተናግሮ ሰምታችኋል። አቤልን ለሁለተኛ ጊዜ ነው፣ ባለፈው ማይታችኋል፣ ሐኪም ቤት ምን እንዳደረጉት። ዛሬ ደግሞ የገዛ ቤቱ በር ድረስ መጥተው፣ የድፍረታቸው ድፍረት መኪና ይዘው መጥተው ጭራሽ እንግዲህ ምን ያክል እነዚህ ሰዎች በዚህ ነገር በተለይ የአቤልን ነገር እንዴት እንቅልፍ እንደነሳቸው ተመልከቱ። ሌላ ስራ መስራት አይችሉም። ግራ እኮ ነው የሚያጋባሽ። ምንድን ነው ለሰው ልጅ ጉድጓድ ለሰው ልጅ እንደዚህ ሌላ እኔ ሲጀምር እንደው ፈጣሪ ጠብቃቸው። ሁል ጊዜ መፈራላቸዋለሁ። ልውልና አቤልን በጣም መፈራላቸው ስቱ ሲወጡ የሆነ በቃ እንዳያግቷቸው። ይሄ ነገር ነው ሁል ጊዜ ከአይምሮ የሚመላለሰው። ባለፈውም ማግተውት ልውልን ስላየው እሱ ነገር እንዳይደገምበት ነው የምፈራለን። እነዚህ ሰዎች ደግሞ ቆርጠው ተነስተዋል። በምንም አሉ አልሳካላችሁ አለ፣ ብቻውን ሊያገኙት አልቻሉም። እንደምታዩት አቤልም ልውልም ሰው ከጀርባቸው አይጠፋም በሚሄዱበት፣ እንትን አልመቻችላችኋል፣ እነዚህ ሌባዎች ማለት ነው። ዛሬ እንደምንም ብለው ቤቱ ሲገባ እንትን ሲሉ እሱ በጣም ጎበዝ የሆነበት እንትኑ የአቤል እንትን ሰው እዛ ግቢ ጠባቂ ማስቀመጡ እግዚአብሔር እውነት ለእሱን እኔ እኔ አላቅም። እነሱ ባይኖሩ በዛ ጨለማ ነው። ማንም ሰው ሊያስጥልሽ አይችልም። ብትጨዊ ራሱ እንግዲህ እነሱ ውጭ ላይ አይመገብም አልመገብም ብለዋል። ስለዚህ እኔ እኮ ሁልጊዜ የምናገረው እንደዚህ አይነት ነገሮች ሳይፈጠሩ ጥንቃቄ ማድረግ አለብህ። ለራሳችሁ እንትን ስጡ፣ ሰዓት ስጡ። ሁልጊዜ የምለው እንደዚህ ነው። ምክንያቱም እነሱን ለማሳደድ እነሱን ጊዜያቸውን ጠብቀው እነሱን ለማያዝ እነዚህ ሰዎች ቆርጠው ተነስተዋል። ትናንት በእናቱ ጎዳና ላይ ወታ እንደዛ ያ ሁሉን ትንኳን አድርገውበት ምንም ነገር ሳይመስለው እንግዲህ ተንከባክቦ ህክምና የሚያስፈልጋቸውን አድርጎ እንግዲህ ይሄ የበደለው ልጃቸው በድሏቸው፣ እሱ ግን እናቱን እየተንከባከበ አቤል ለ አይደለም ለእንደዚህ አይነት ብዙ ሰዎች ካያችሁ እርዳታ የሚያስፈልጋቸው ከሆነ ከማገዝ ወደኋላ የሚል ልጅ አይደለም። ግን ሰው ለምንድን ነው ይህን ያክል ክፉ የሆነበት? እሱን የሆነ ነገር ለማድረግ ለምን አስቸኮላቸው? ለምን እንደዚህ ይህን ያክል ክፋት ይህን ያክል አምላኮ? እኔ መድኃኒዓለም እሱ ይጠብቃቸው፣ ፈጣሪ ይጠብቃቸው በሚሄዱበት ሁሉ። ሰው ክፉ ነው። የሰውን ጉድጓድ ሲቆፍር የራሱን ነገ ሞት ዛሬ ሞት ሳያቅ ለሰው ልጅ እድሜ ልክ ለሰው ልጅ እንትን ሲቆፍር እንትን የሚል ሰው እግዚአብሔር መጨረሻውን እኔ እውነት በተለይ ይሄ አበበ ማቲያስ ይሄ አለ ደግሞ ስሙ መጠፋብኝ እንዲህ አሁን እኮ ሊያ እኮ የተባለችው እኮ የእሷ እንትን እኮ ሰምቼ አላውቅም። በጣም እየባሰ ያለው እኮ ያበበ ነገር ነው። አበበ ከጀርባ ሆኖ ሰው እንትን እያለ በእጁ በልቶ ጠጥቶ ቤቱ ዘጠኝ ወር ሙሉ ጥላት ሆኖበት ነው የወጣው። መርዚ ብላን ነው። በገዛ እጁ ያበላው ሰው ዙሮ አንገት የሌለው ሆዳም በልውል አሉ አሉ አልሳካላቸው አሉ። አሁን ደግሞ ወደ አቤል ጭራሽ ቤቱ በር ላይ ድረስ እስከ መሄድ ድረስ ደርሰዋል። እንግዲህ ይሄ ነው ማቴዎስ የተባለው ባለፈው አይታችኋል እጅ የተሰበረ እንትኔ እያለ እያለቃቀሰ የውሸት ድራማ እየሰራ የነበረ ሰውዬ ከጀርባ ግን ሙሉ ጤነኛ ሆኖ ሲንቀሳቀስ ነው የምታዩት። እያነከሰ መሄድ አቃተኝ እያለ ሲያስመስል የነበረ ሰውዬ በሉል እንትን ቪዲዮ ቀርቧታችሁታል። ይሄ ማቲያስ ማቲም ጣበት እና ማለት ነው፣ አስመሳይ ወን ያቤል አራ እንደሆነ እግዚአብሔር ይጠብቃቸው። እንደው እሱ እሱ መድኃኒዓለም እሱ ይጠብቃቸው እንጂ እነሱ የት ሰው፣ በሀገሩ የት ይሄዳል? ቤትን ጥተሽ የት ትሄጃለሽ? ሁልጊዜ እነሱ ያሳድዱኛል፣ ሁልጊዜ እነሱ እንትን ይሉኛል ብለሽ የት መሄድ ትችያለሽ እንዴ? ከባድ እኮ ነው። ፈጣሪ ይጠብቀን ማለት ነው እንጂ፣ ከሰው ተሳቀሽ፣ ከእንትን ተሳቀሽ፣ ከማን ጋር አብረሽ ለመኖር እንደምትች አላውቅም። እውነት ማን አንዳንድ ጊዜ ሰዎችን እያመንሽ የሚከዱሽ ሰዎች ከበዙ ከማን ጋር ነው ተስማምተሽ ስራ የምትሰሪ ከማንን አምነሽ ነው ወጥተሽ የምትገቢው እነዚህ ሰዎች እኮ አሁን ልውልም አቤልም ሆነ ማናቸውም ወጥተው ለመግባት እኮ እንደዚህ አይነት በሀገራቸው ላይ እንደዚህ ወንጀልን ወንጀለኞች ብሎ ለህግ ፍትህ ለሚያስፈልጋቸው ፍትህ እንዲያገኙ የሚያደርጉ ጀግኖቻችንን እነሱን የሆነ ነገር ለማድረግ ቀንና ሌሊት ታትተው እንቅልፋቸው ለነሱ ሴራ ሲያሰሩ ነው የሚያድሩት። በተለይ እነዚህ ገንዘብ ተከፍሏቸው እያገቱ በየንትኑ እያስቆመ መኪናንትን የሚሉት እነሱ እኔ ፈጣሪ እነሱ እኔ የስራቸው ይስጣቸው። በዛ ስትሄዱ አገር ሰላም የለም፣ በዚህ ስትመጡ ደግሞ በትንሽ ደግሞ በገዛ ቤትሽ ደግሞ ወጥተሽ እንዳትገቢ ማሳቀቅ ምን ይሉታል? ማንን እንደምታምኑ አላውቅም። ፈጣሪ ብቻ ከፈጣሪ ውጭ ሰው አምናችሁ ወታችሁ እንትን ለማለት በጣም ከባድ ነው። እንዴት ብዬ እንደምነግራችሁ አላውቅም። እኔ በጣም እንትኑ ስሰማ በጣም እኔ ደግሞ በተፈጥሮ በቃ አቤል እንደዚህ ያለ ያደረጉት ልውል እንደዚህ እንትና እንደዚህ ካሉኝ በቃ ልቤ እንትን ነው ምትል ልቤ በአፌ ልትወጣ ነው የምትደርሰው። በጣም ነው የምደነግጠው፣ በጣም ነው የምፈራው። እንደዚህ አይነት ነገር ሁልጊዜም ነው የምላቸው። ፈጣሪ ይጠብቃችሁ ወንድሞቻችን። ሰው ክፉ ነው። ሰው ለነሱ ጉድጓድ ሲቆፍር ለነሱ እንትን ሲል ነው የሚያድረው፣ ተንኮል ሲያስብ ነው የሚያድረው። ምን አለበት ለሌላ ነገር እንደዚህ ቢተጉ፣ በእናት ሌላ ቢሰሩ ምን አለበት? ለሰው ልጅ አቤቱ ላስች አይሰጥም እኛማ እንሰማለን፣ እንፈርዳለን፣ እንሰማለን፣ እንፈርዳለን፣ እናገራለን። ያየነውን ደግሞ ዝም አንልም። እናም ምንም ምንም አረጉ ምንም በምንም አይሳካላቸውም። ግን ልውልም ሆነ አቤልም ጥንቃቄ ማድረግ ያለባቸው ይመስለኛል። አሁን ላይ ሰዎቹ የሚያደርጉትን አተዋል። በቃ በምን ይይ በምን ላግታቸው፣ በምን አይነት ሰዓት ላገኛቸው። በቃ እነሱ የሚወጡበት የሚገቡበት እየተከታተሉ እነ ልውል ሲጀመር አበበ ከማንጋ እንደሚውል ከማንጋ ስልክ እንደንት እንደሚል ሁሉ ነገር ስልክ ሁሉ ጠልፈውታል። ባለፈው ተናግሯል ከሰማችሁት ማለት ነው። እና እንደዚህ ስላደረገባቸው እነዚህ ሰዎች አሁን ላይ አንድ እናንት በቃ ማረግ የሚፈልጉት ወይ ልውልን ወይ አቤልን ማገት ነው። እና በዚህም ሰዓት አለመቻችላቸው ሲል ነው ዛሬ እንግዲህ እኔ ብቻ ፈጣሪ ጠብቆታል፣ አውጥቶታል አቤላችንን። ባለፈውም እግዚአብሔር አውጥቶታል፣ ዛሬም እንደዛው ማለት ነው። ባለፈውም አይታችኋል። ልባችን ስቅል እስከሚል ድረስ ስንት ሰዓት ሙሉ ምን ሆነ ምን አድርገውት ይሆን እያልን ስንጨነቅ ነበረ። አቤል ከነገራችን ላይ አሁን ብቻ አይደለም እንደዚህ ሰዎች ሊያግቱት ሰዎች እንደዚህ ራሱን ለማለት እንትን ሲሉ እዚህ በፊትም ካስታወሳችሁ ከአንድም ሶስት ጊዜ እንደዚህ አይነት ነገሮች ተፈጥረውበታል። ግን ልጁ ደግሞ ቅንና እንትን ስለሆነ እግዚአብሔርም ይጠብቀዋል። በዚያም ላይ የእናቱም የእናንተም ጸሎት ይመስለኛል። እንደዚህ ሰዎች እነሱ ባሰቡት ቢሆን እስካሁን ድረስ ልዑልና አቤልን እንትን ሊሏቸው አልቻሉም። በቃ እነሱ እንደፈለጉ መሆን ነው የሚፈልጉ እነዚህ ወንጀለኞቹ። በተለይ ማቲያስ የተባለው ልጅ እንደምታዩት ዝም ብሎ አበበ አረ ስንቶቹ ስንቱ፣ የስንቱ አንገት የሚደፋ ሰው። ከነገራችን ላይ በጣም ምስኪን ምስኪን የሚመስሉት ሰዎች በጣም አደገኛ ናቸው። ዝም ብላችሁ ካያችኋቸው ውስጣቸውን በፍጹም ልታገኙት አትችሉም። እናንተ የላያቸውን አለባበሳቸው፣ አነጋገራቸው ምናምን ነው እኛ አንዳንድ ሰው ሰውን የሚገምተው ግን፣ እንደዚህ አይነት ሰዎች ደግሞ በጣም ነው የሚጎዱት። ግን ደግሞ እግዚአብሔር ይጠብቃቸው፣ ያንን እነሱን በጸሎታቸው አስቧቸው ክፉ ነገር ያረቀላቸው። አሁንም ጥንቃቄ ማድረግ አለበት። በተለይ አቤል እንደው ከመሽ እራሱን በቃ ከቤት እንትን ባይል ደስ ይለኛል። አሁን ላይ ዛሬ የያዙት ምንድነው? አምሽቶ ስንት ሲል ነው ወደ ቤቱ ሲገባ ነውና፣ እሱ ደግሞ እንዳልኳችሁ ጎበዝ መሆኑ የግቢ እንትን ጠባቂ ምናምን ስላሉ እነሱ ባይኖሩ ኑሮ እንደ አበበ ዝልፍጥ ነው ምንድን ነው የሚባል፣ ተኝተው ወይ የሆነ እንትን ቢሆን አልቆለት ነበር። ግን እነሱ ደግሞ እሱ እስከሚገባ እየጠበቁ መሰለኝ እንግዲህ ብቻ። ሲያገጣጥም አንድ ላይ ተገጣጥመው አትርፎታል ማለት ትችላላችሁ፣ ከነዚያ ወንበዴዎች። በተለይ አበበ የተባለው ሰውዬ አሁን ላይ በቃ ምን እንደሚሰራ ምን እንደሚያደርግ አያውቅም። ባለፈው ነው ያጠፉት። ተጫወቶባቸው የሄደው ባለፈው ነው መታሰር የነበረበት ሰው ነበር። እኔ አሁን ራሱ ይሄ ማቲያስ ነው ምን ነው የምትሉት? እሱ ራሱ የወንጀል ተባባሪ ነው። አንዴ ከነ ልውል ምንም ነገር እንደማያውቅ ባለፈው ይቅርታ ያድርግልኝ አቤል እያለ ሲያስመስል አይታችሁታል። በውሸት እጄ እንደዚህ ሆንኩ እንደዚህ እያለ እያለቃቀሰ እና ከነ ማን ናቸው አበበና ሊያ ጋር በፍጹም አንገናኝም። እነሱ ናቸው እንደዚህ እንትን ያሉኝ እየተበደቡኝ እያለ ግን ልውልን በደካማ ጎኑ ገብቶ ከልውል ጋር ልክ እንደ አበበ ባለፈው እንደሰራው እንደዛ ለማድረግ ሞክሮ ነበር፣ ግን አልተሳካለትም። ልውልም አይታችሁታል። በአሁኑ ግን እንትን አልሰጠውም። በቃ በእያንዳንዱ ሰከንድ የሚሰሩትን ስራ እየተከታተሉ ከማን ጋር እንደሚውል ከማን ጋር እንቅስቃሴው ሁሉ ነገሩ እያዩ ግን እነሱ ግን ለምንድን ነው የማይታሰረው? ነው እኔ የእኔ ጥያቄ ማቴዎስ የተባለው ሰውዬው ወንጀለኛ አይደለም? ከዚህ በላይ አቤልን እኮ ከአንዴም ሁለቴ ነው የካደው። ባለፈውም አይታችኋል። አሁንም ደግሞ በድጋሚ እንትን እያለ ነው። እና ከዚህ በላይ ወንጀል ምንድን ነው ታለ እስከሚገላቸው ነው የሚጠብቁት? ወይስ አግቶ አንድ ቤት ቆልፎ የት ሄደ እንትናም እያሉ ጊዜያቸውን እንዲገለው ነው የሚጠብቁት? ምንድነው እየጠበቁ ያሉት እነዚህ ሰዎች? መታሰር ያለባቸው ሰዎች ናቸው። እንደፈለጉ እየተንቀሳቀሱ በሰው እንትን ላይ እየቀለዱ ነው ያሉት። የስራችሁ ይስጣችሁ የእውነት እኔ የሆነ ነገር ስሰማ ደግሞ በጣም ነው እንትን የምለው ታውቃላችሁ የሆነ ልቤ በአፌ ልትወጣ እስከምትድረስ ነው እንትን የምለው ደነግጣለሁ የሆነ ብቻ ወይ ካልሰማው ችግር የለብኝም ከሰማው ግን አያስችለኝም ሰው ከጠላቱ ጋር እንዴት ነው የሩቅ ጠላት እኮ ምንም አይደለም ግን የምታውቂው ሰው እንደዚህ ሲጎዳሽ ደግሞ ወስፋ በጣም ነው የምትጎጁ! እንትኑን መቆጣጠር አቅትሻል። በቃ እነዚህ ካዲዎች የሚያስመስል ሰው እያስመሰለ የሚኖር ሰው ስልችት ነው ያለ። የእውነት አምላክ ሆይ! ስንቱንስ በስንቱ ተቃጥሎ ሰው ይሞታል። የሆነት አቤቱ አጌታዊ አንተ በምረት አንተ ጠብቃቸው ፈጣሪ። ወይኔ ከሌላ ምንም አልልም። ደግሞ አብዛኞቻችሁ ውሸት ነው እንደዚህ ነው ምናምን የምትሉ ሰዎች እናንተ ያለማመን ትችላላችሁ። እኔ የሆነ ነገር ካላየው እዚህ ጋር መጥቼ አላወራም፣ እንድታቁል የምፈልግ ዛሬም እንግዲህ እንትን ሲሉ መግቢያ ላይ አስቀምጥላችኋለሁ። ቪዲዮውን እኮ እስከ መጨረሻ ስለማታዩ ርዕሱን ብቻ አይታችሁ ነው የምትፈርዱት አብዛኞቻችሁ። እና መጀመሪያ ስሙት፣ ቪዲዮውን ስሙት። ከዛ በኋላ እናንተን ፍረዱ። እኔ ሌላ ምንም አልላችሁም። ዛሬ አቤልም ሆነ ልውልም ባለፈውም ልውል እግዚአብሔር አውጥቶታል። ዛሬም አቤልን እንደዛው አቤል ለሁለተኛ ጊዜ ባለፈው ሐኪም ቤት፣ እንደዛው አትርፈውታል። ዛሬም ብቻ ፈጣሪ ይመስገን ከማለት ውጭ ሌላ ምንም አልልም። ለማንኛውም የዛሬው ቪዲዮ ይመስላል እንግዲህ ከተመቻችሁ ላይክ ሼር ማድረጋችሁ እንዳትረሱ በሌላ ቪዲዮ እስከምንገናኝ ድረስ ደና ደና ደና ሰንብቱ አገራችን የኢትዮጵያን ሰላም እና ፍቅር ያምጣልን አበበ ተያዘ የሚባልበትን ቀን በቅርብ ያድርገው ሁሉንም አገራችንንም ሰላም ያደርገው ሌባዎቹንም እንደዚህ በሰውንትን እየቀለዱ የሚኖሩትንም እግዚአብሔር ያጋልጻቸው ነው የምለው በተረፈ ሰላማችሁ ይብዛልኝ ባይ